ከባድ ነገር ተፈጥሯል። የሩሲያው ጦር ኦዴሳ ወደብ ላይ በደረሰ ምድር አንቀጥቅጥ የሚሳይል ሮምታ ኔቶ የሚመካባቸው 22 የእንግሊዝ ወታደራዊ መረጃ መኮንኖች፣ አራት የአሜሪካ ጦር ፔንታጎን የጦር መኮንኖች፣ ስምንት የጀርመን የደህንነት ተቋም መኮንኖችና ሁለት የፈረንሳይ ጦር መኮንኖችን ጨምሮ አንድ ቢሊዮን ዶላር ውድመት ያስከተለ እጅግ ዘግናኝ ጥቃት መፈጸሙን የሩሲያ ጦር ምዕራባውያን አይነግሯችሁም እንዴ እኔ ልንገራችሁ፣ ብሎ የኔቶን መርዶ አስተጋብቶታል። የአሜሪካ አዘን ግን በዚያ አላበቃም። በአርቲፊሻል ኢንተለጀንስ የሰራቸው ተዋጊ ድሮን ከቁጥጥሯ ውጭ ሆኖ ራሷን የራሷን ኦፕሬተር መልሶ አደባይቶ ገድሎታል። ዘንድሮ አሜሪካ ጦሰኛ ሆናለች። ምንም አልሆነላትም። ሌላ የዩክሬን ጦር ወሽመጥን የበጠሰ ዜና ተሰምቷል። ዜናውን ሩሲያ የደም ጎርፍ የሚያወርድ መሳሪያዎችን ላከች በሚል ነው ለዓለሙ ሁሉ ይፋ ያደረገው።